ሰላም፣ ሰላም ጤና ይስጥልን ውዴ ጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? እነሆ ዛሬ መጋቢት ሁለት ሁለት ሺ አስራ ሰባት በኢትዮጵያ አቆጣጠር ማርች ኢሌቭን ቴኒ ቴኒ ፋይቭ በጎርጎርሳውያን አቆጣጠር በግሪጎሪያን ካሌንደር መሰረት የጋት ዕለታዊ አጫጭር መረጃዎችን እንዲሁም በአንድ ጉዳይ ላይ የግል ምልከታ ይዤ ወደ እናንተ መጥቻለሁ። ዞት እንደምታድርጉት ሸር ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ቢጨመር ቢቀነስ፣ የመረጃ ክፍተት ካለም እንዲሁም ጋት ሚዲያን በሱፐር ታንክስ ጨምሮ በተለያየ መንገዶች እየደገፋችሁ ነው። ድጋፋችሁ ተጠናክሮ ይቀጥል። እንግዲህ ዛሬ አስቀድሜ በመግቢያ እንደነገርኳችሁ መጋቢት ሁለት ነው። መጋቢት ሁለት ደግሞ በኢትዮጵያ ታሪክ ልክ የዛሬ 136 ዓመት በዛሬዋ ዕለት ነበር አጼ ዮሐንስ በመተማ ጦርነት መስዋዕትነትን የከፈሉት። ወይንም እንግዲህ እኚህ የኢትዮጵያ ንጉሰ ነገስት በመጀመሪያ ስማቸው ካሳ ምርጫ በኋላ በሲመት በሹመት ስማቸው ደግሞ አፄ ዮሐንስ አራተኛ መተማን አልፎ እስከ ሳርሖዋ ከሳርሖዋም ቀደም ብሎ ጎንደር ከተማ ድረስ ገብቶ ውጊያ ፈጥሮ የነበረውን የደርቡሽ ሰራዊት፣ የሱዳን ደርቡሽ ሰራዊት ለመዋጋት በሃይማኖታቸው ላይ፣ በህዝባቸው ላይ ያደረሰውን በደል ለመመከት ራሳቸው እንደ ተዋጊ ጦር እየመሩ በተለምዶ ገለባት ከሚባል ቦታ መተማ ምሽግም ከተሰበረ በኋላ በግርግር ጥይት በጥይት ተኩስ እንደሞቱ በወቅቱ ወደ ስልሳ ሺህ አካባቢ ጠጋ ነበር ነው የሚባለው፣ የሱዳን ሰራዊት የደርቡሽ ሰራዊት እንግዲህ ለዛ ያበቃው ለጦርነቱ ለደርቡሽ ወደ ኢትዮጵያ ላይ ለመክፈት ያበቃው ሁኔታ አለ። ያ የህይወት ትሪት የሚባለው ኮሎኔል ህይወት እና የአፄ ዮሐንስ የፈጸሙት ስምምነት ተከቦ የነበረውን ጦር ኤንዌይስ በዛ ምክንያት የደርቡሽ ጦር መጋቢት አንድ ምሽቱን ነው እንደቆሰሉ የሚነገረው መጋቢት ሁለት ሞቱ። አስክሬናቸውንም ከማረከ በኋላ ያው የአፄ ዮሐንስን አስክሬን በድንኳን ከበው ቁመው ነበር። አጃቢዎቻቸው የታላላቅ የጦር መኮንኖች፣ በርካታ ታማኝ ሰራዊቶቻቸው የንጉሷችንን አስክሬን አናስማርክም እያሉ ጽኑ እያድገው ነበር ብዙዎቹም ለንጉሳቸው አስክሬን ዘብ ቆመው በዛ መስዋዕትነትን ከፍለዋል። በመጨረሻ ደርጉስ ጦር ድል አድርጎ የአፄ ዮሐንስን አስክሬን እንደማረከ አንገታቸውንም ቆርጦ ወደ ካርቱም ገበያ ላይ ይዞ እንዳዞረው ከዛም ባለፈ እስከ ግብፅ ድንበር ድረስ በቆዳ ተለጉሞ አስክሬናቸው እንደዞረ ነው የሚነገረው። እንግዲህ ይሄ በጣም ለኢትዮጵያዊነታቸው ኖይስ ዋጋ የከፈሉ ናቸው። ጣሊያኖችን ከጣሊያኖች ጋር በሳጢ በምጽዋ የነበራቸውን ፍጥጫ ትተው ነው እንግዲህ የሱዳን ጦርን ለማስወጣት የሄዱት። እና በዛሬው ዕለት ኤንዌት በዛሬው ዕለት በአፄ ዮሐንስ ቤተ መንግስት መቀሌ ላይ የሃይማኖት አባቶች የትግራይ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በተገኙበት የኪነ ጥበብ ባለሙያዎች፣ ወጣቶች፣ የሃይማኖት ወኪሎች፣ የመቀሌ ከተማ ነዋሪዎች በተገኙበት እየተዘከሩ እየታሰቡ በፓነል ታይፕ እየታሰበ እንደሆነ ድምፂ ወያኔ ላይ መረጃ አግኝቻለሁኝ። እንግዲህ ዛሬ መጋቢት ሁለት ሲታወስ ይህን ነው የሚመስለው። ሌላው እዛው ትግራይ ውስጥ ስንቆይ በዛሬው እለት የሻዕቢያ ወኪል የሆነ ነው። እኔ በነገራችን ላይ ትንሽ ማጥራት ያለብኝ ይመስለኛል ለእናንተ ወደ ሳመጣ የሻዕቢያዎች ልሰ የእነ ደብረ ጽዮን ቡድን በአንድ በኩል የመለስ የሚባለውን ደስቲ ቀድሞ ጠቅላይ ሚኒስትር እሱም የስብዓት ኦሊጋርኪ የስብዓት ዳይናስቲ አድዋ ውስጥ ይሁን እንጂ የስብዓት እና የኢሳያስ አፈወርቂ ሁለት ስምምነት ነው። አንዳንዱ የትግራይ ትግርኝ የመመስረት የቀደመውን በእንግሊዝ ጊዜ እንግሊዝ ሲሄድ የቆየው አምስት ዓመት ነው። ሲሄድ ግን ተክሏቸው የሄዱ መርዞች አሉ። ኦፍኮርስ በጣሊያን ዘመንም ይሄ የትግራይ ትግርኝ ይቀነቀን ነበር። ሁለት ትግረኛ ተናጋሪዎችን አንድ ላይ አድርጎ የቀይ ባህር ይዞታ ያለው ጠንካራ የሆነ የኔሽን ስቴት ብሔረ መንግስት የመመስረት የሚል፣ በተመሳሳይ ከጅቡቲም የደናኪል ስቴት የሚባለው የጅቡቲ አፋሮችን የኢትዮጵያ አፋርን ይዞ ይህንን እስከ አሰብ ያለውን ይዞ ደግሞ የደናኪል የአፋር ስቴት የመፍጠር፣ እዩ እንግዲህ ከላይ ሁለት ማለት ነው። ሶማሌውን ደግሞ የጅቡቲን ሶማሌ፣ የኢትዮጵያን ሶማሌ፣ የኬንያን ሶማሌ ራሱን ሶማሌላንድን የራሱ ግዛት በእንግሊዝ ውስጥ የነበረውን ሶማሌላንድ የኢትዮጵያን ኦጋዴንን እንደሆን አንዳንዶቹ እንደውም ዚያድባሬ ሲል የነበረው እስከዚህ እስከ አዳማ ናዝሬት ድረስ እስካለው ድረስ አድርጌ ዘ ግሬተር ሶማሌላንድ የሚባለው እነዚህ የተቀበሩ ቦምቦች አሉ እና በዚህ የዚህንን እሳቤ የዚህን ትርክት የገዙ ናቸው። ከላይ ያለው ኢሳያስ ከታች ያለው ደግሞ ስብሀት ነጋ ሰው የስብሀት ነጋ ወይ ስብሀቲዝም የሚባለው ይሄ አንድ ፋሚሊ አንድ ኦሊጋርኪ ሃይማኖቱን ተቆጣጥሯል በሃይማኖት ውስጥ እጁን አስገብተዋል። አለም አቀፍ የኤንጂኦዎች ውስጥ እጁ አለ የኢትዮጵያን ፖለቲካ ኢኮኖሚ ተቆጣጥሯል። ይገዛል፣ ሰዎችን ሀሳብም ይገዛል፣ ሰው ይገዛል። በየሰፈሩ ሽብርተኛን ያደራጃል። ይህንን አድርጎ የጠነከረች በኮቴሽን ውስጥ እናስገባው የጠነከረችን በኢኮኖሚዋ የምትወዳደር አስቀድሜ ትግራይን ከፈጠርኩ በኋላ ዘን ከኤርትራ ጋር ወይ ኤርትራን ወይ እናስገብረዋለን በውጊያ ወይም ጆይንትሪ እናደርጋለን የሚል እሳቤ ነበር። በኋላ ላይ ሁለቱም ደግሞ አለቆች አሏቸው። ሁለቱም የሚያደገድጉት ዋና ተለላቸው ኢሳያሱ ነው። በግብፅ ለግብፅ ኢሳያስ ለአረባዊት የሆነች ኤርትራ እንመሰረታለን ይል ስለነበር ከፍልስጤም ድጋፍ ያገኝ ነበር፣ ከሶሪያ፣ የኢትዮጵያም ሳይቀር ማለት ነው ይሄ ሁሉ ተደማምሮ ያንደኛው ህልውና በአንደኛው ላይ የተጠለጠለ ነው። ደፍነትሊ ሻዕቢያ የሚባል ፓርቲ፣ ኤርትራ የምትባል ሀገር፣ አሁን በምናውቃት ቅርጽ ኤርትራ የሚባል ሀገር መኖሩ ይቀጥላል። አሁን በምናውቃት ቅርጽ ግን 2353 ኪሎ ሜትር አጥራ ኢትዮጵያን አንዳንድ ቦታ ላይ 50 ምናምን ኪሎ ሜትር አንዳንድ ቦታ 63 አንዳንድ በቃ 70 ኪሎ ሜትር ብለን እናዘው፣ ያንን አጥራ በ40 ኪሎ ሜትር በ40 ደቂቃ 40 አይፈጅም በ30 ኪሎ ሜትር ድራይቭ በመኪና ቀይ ባህር ጋ የሚደረስበት ሚራዩን፣ እንዲህ ብላችሁ በምታዩት ቦታ ያ የተዘጋች ኢትዮጵያ እንድትኖር የግድ ህዋት የሚባል ፓርቲ ህዋት የሚመራው ደግሞ የኢትዮጵያ መንግስት ያስፈልጋል። ኤርትራ የምትባለው አንድት ነው በተመሳሳይ እንደዚሁ ነው። ኢትዮጵያን ዘግቶ ቆልፎ፣ በባንዳነት በአገልጋይነት ከዛ ደግሞ ከቀይ ባህር ካራቀ በኋላ ወደብ ሸቀጥ ነው ግመል ያጠጡበት ከፈለግን ወደብን የትም ቦታ ሄደን እንገዛዋለን እያለ እየደሰኮረ ያንን ደግሞ ተቀባይነት አግኝቶ ከየሰፈሩ ጥገኛ እየገዛ የሚያዘምር መንግስት እንዲኖር ደግሞ ለሻዕቢያ ይህ ሀይል አራችሎ መግባት አለበት። ስለዚህ የኢትዮጵያን የሚያቀነቅም ኢትዮጵያዊነትን የሚሰብክ የኢትዮጵያ ህብረ ብሔራዊ ብዝሃነቱን የሃይማኖት፣ የቋንቋ፣ የማንነት ወዘተረፈ እንደተጠበቀ ሆኖ በዲሞክራሲ የሚያምን ጠንካራ ተቋማት መገንባት ላይ ድርድር የሌለው ኢትዮጵያ የሚገባትን ማግኘት አለባት፣ በጋራ ከቀጠናው ጋር ደግሞ ተባብራ ማደግ አለባት የሚል ታሪኩን የሚያውቅ እውነትን የሚመረምር መሪ እንዳሁኑ ሲመጣ ደግሞ ለሻዕቢያ ደስተኛ አለ። ይህንንም አራት ኪሎ ያለውን መሪ ወይ በአምሳሉ የፈጠረው የሚቆጣጠረው መሆን አለበት አሊያ እንደ ወያኔ ባንዳ የባንዳ ወላጅ መሆን መቻል አለበት ማለት ነው አሊያ አንዱ አንዱን ነው የሚያጣው ሰው ትናንት ሌተናል ጀነራል ጻድቃንም ጦርነቱ አይቀሬ ነው ጦርነቱ ከተፈጠረ በኋላ አሁን የምናውቀው ቅርጽ ከጦርነቱ ማግስት አይቀጥልም ብለዋል ምንም ጥርጥር የለውም እውነታው እሱ ነው ከአሰብ ከአሰብ ውህነታች አለው። ከአሰብ ወደ ላይም ደሴቶች አሉ። ኤንዌይስ ደቡባዊ ቀይ ባህር የኢትዮጵያ የሆነ የኢትዮጵያ ካርታ እንደገና ሬዲፋይን ይደረጋል። ቀጠናው ከጦርነቱ ማግስት የኤርትራ ካርታ እንደገና ሬዲፋይን ይደረጋል። ማክል የኢትዮጵያ ካርታ ሬዲፋይን ይደረጋል። ኢትዮጵያ አዲስ የቀይ ባህር ተዋሳይ ትሆናለች። ፖለቲካል ኢኮኖሚው ይቀየራል። ከዛ ባለፈ አንዳንድ ሰዎች ያው ምንም ለራሲ ቆርሶ ያሳንሱ ነው። እጅግ በጣም የሰለጠነ ጠንካራ፣ በጦርነት ተሞክሮ ያለው የትግራይ ሰራዊት ወሳኝ ነው ምናምን ያሉት ምንም ችግር የለው። ዋናው ነገር ለሌትናል ጄኔራል ጻድቃን ለታሪክ እሳቸው አዳምጠው ይመልሱልኛል ወይ ከሰሙት የምሰየው ለታሪክ ግን ለሆነ ጊዜ ግን ያንን ጽሁፍ ለሚያነበው እና ደግሞ ድንገት የሚሰማ ከሆነ የምጠይቀው የትግራይ ልሂቅ ትናንት ላጠፉት ጥፋት ለትናንት ጥፋታቸው ተጠያቂነትን ፈርተው ለዛሬ የስልጣን ጥማታቸው ለሚሉ ከሻዕቢያ ጋር ከተለጠፉ ኃይሎች ጋር ሆነው የትግራይ ወጣት ወይንም እሳቸው የሚሉትም ያ ቲዲኤፍ የትግራይ ሰራዊት ከሻዕቢያ ጋር ተለጥፎ እናቱን እናት ሀገሩን ኢትዮጵያን ይወጋል ወይንስ እንደ አባቶቹ ለኢትዮጵያዊነት በክብር ይሰዋል የሚለውን እሱን የምናየው ነው የሚሆነው። ያ ማለት ግን የኢትዮጵያ መንግስት የኢንተሊጀንስ የሚሊተሪ ጠበብቶች ይህንን የሀይል አስተላለፍ ፓወር ባላንስ አይሰሩም የሚል እምነት የለኝም። ሰው የኤርትራ መንግስት ፍላጎቱ አንድና አንድ ፍላጎቱ በትግራይና ወይም የፕሪቶሪያ ውል ተቀዶ በትግራይና በፌዴራል መንግስቱ መካከል ጦርነት እንዲፈጠር ይፈልጋል። በዛ ጦርነት በግልጽ ውጊያ ሊከፍት ይችላል። ኖ በግልጽ ውጊያ ከምከፍት ኢንሰርጀንቶችን አስገብቼ ጦርነቱን ትግራይ ውስጥ የታጠረ የማድረግ ያ ይንተረስታል ለዛ አዲግራትን የአዲግራት በነገራችን ላይ ከካልሳቱ ከመቀሌ ወደ መቶ አስራ ስምንት መቶ አስራ ዘጠኝ ኪሎ ሜትር አካባቢ ከኤርትራ ድንበር ደግሞ በሰላሳ ኪሎ ሜትር ርቀት አካባቢ አለ ምስራቅ ትግራይ የዛ በጣም በኢትዮ ኤርትራ ወዳጅ በነበረ ዘመን በጣም የፈካ ያበበ ከተማ የነበረ የአዲግራት ልጆች ደግሞ ሁሉም ትግራዋይ ኢትዮጵያን ይወዳል። የአዲግራት ልጆችም በጣም ኢትዮጵያን የሚወዱ ናቸው። ይህንን ማህተም ነጥቆ የራሱን ሰው አስቀምጠው ይባል ያ ህዝቡ ይቀበለዋል ወይ፣ ህዝቡ ይተዳድራል ወይ፣ ዛሬ ማታስ የአዲግራት ወጣቶች ተራሽተው ያንን ያስቀመጡትን ሰው ማህተም አይቀበሉትም ወይ የሚለውን የምናየው ነው የሚሆነው። እንዳልኳችሁ ግን በፕሮክሲ ዎር ውስጥ ኢትዮጵያና ትግራይ ውስጥ ጦርነቱ እንዲሆን ይፈልጋል። እኔ በእርግጠኝነት የማስበው ይሆናልም የምለው ጦርነቱ ሲከፈት በተመሳሳይ ሰዓት ሸኔን ለማጠናከር ይሞክራል ሻዕቢያ የፈጠረው እሱ ነዋ። ወይ ኦነግ ሸኔን ብሎ ኦነግን ለማንቀሳቀስ ጥረት እያደረገ ነው። ከሶማሊያ በኩል በሶማሌ ክልል፣ ፋኖን አማራ ክልል ቻትራ ማለት እየሞከረ ነው። ትግራይ ውስጥም ደምህት የሚባለውን ከዛ ውስጥ የመለመላቸው ኃይሎች በየቦታው የገቡት እነሱንም አንቀሳቀሱ አይቀርም። ያ ሲሆን አዲስ የጦርነት ስትራቴጂ ያስፈልጋል የሚል እምነት አለኝ። አምናው ተው፣ ኤክስፐርት እንደው እንደዛ እየሆንኩ አይደለም ፕሊዝ። ጦርነቱ ቀጥታ ከአስመራ ልክ በነገራችን ላይ ህወሓት የሰሜን እዝን በመጣው ጊዜ ሰራዊቱ ወደ ኤርትራ ነው ሄደው። ወደ ኤርትራ ከሄደ በኋላ ራሱን አደራጅቶ ታጥቆ በስነ ልቦ ነው አገግሞ መልሶ ነው ወደ ትግራይ የመጣው። ልክ እንደዚህ ሁሉ ውጊያው የሚሆነው፣ የኢትዮጵያ ሰራዊት አስመራ ከሄደ በኋላ አስመራ ያለውን ጠርጎ ወደኋላ ተመልሶ ይመጣል የሚል ለምን ይሄንን የሚወስነው ውጊያን የሚወስነው አሁን ፎርስ ጀነሬሽን ዋርፌር ላይ ነው ያለው። ዋናው ጨዋታው አየር ኃይል ነው። ዋናው ጨዋታው ድሮን ነው። ስለዚህ እኔ አው ሻቢ ያለ ራሱ ብልጥ ነው። ኦልድ ኦልድ ቲንኪንግ ኦልድ ሀቢት ደህድ ነው። በዛ መሰረት ኢትዮጵያ ውስጥ ይሄንን የነደብረ ጽዮንን እና ያዝን በዛ ኦሊጋርኪ ውስጥ በአምቻ በጋብቻ በወንጀል ትስስር በጥቅማ ጥቅም የታሰረውን የስባቲዝምን ዳይናስቲ ለማስቀጠል ጥረት የሚያደርግ ኃይል አለ። ለምሳሌ በትናንትናው ዕለት ሜጀር ጄኔራል ዮሐንስ ወልደ ጆርጊስ መዲድ፣ ሜጀር ጄኔራል ማሾ በየነ፣ ብርጋዴ ጄኔራል ምግበይ ኃይለ እነዚህን አግጅ ያለውኛ የትግራይ ጊዜያዊ አስተዳደር ፕሬዚደንቱ ዘንድ ምክትል ፕሬዚዳንትና እና የጸጥታ ኃይሎች ኃላፊ የሆነው ደግሞ ታደሰ ወረደ መጣና፣ በፍጹም እነዚህ አይታገዱም፣ ስልጣንም የለውም እነዚህን ለማገድ። ሰራዊቱን የማፍረስ እንቅስቃሴ ነዋል። ይሄው እናንተ ምስክር አላቸው። ይህንን የምትሰማ የምትሰሚ የምትሰሙ ምስክሮች ናቸው። ሲምፕል የማኔጅመንት ኮንሴፕት አንስቼ ዩኒቲ ኦፍ ኮማንድም ይባላለ በማኔጅመንት ሌላውን እንትወው፣ አንድ ሰው ትዕዛዝ የሚቀበል ከአንድ ሰው ነው ሪፖርት አለ። ዩኒቲ ኦፍ ዳይሬክሽን ለአንድ ሰው ነው ሪፖርት ማድረግ ያለበት። ታደስ ወረደ ልቡ በጊዜያዊ አስተዳደር ውስጥ በጌታቸው ረዳ ምክትል ውስጥ ይሁን እንጂ፣ አካሉ ሶሪ ልቡ አልኩኝ፣ አካሉ ይሁን እንጂ መንፈሱ ትዕዛዝ የሚቀበለው ሪፖርት የሚያደርገው ለእነ ደብረጮን ቡድን ወይ ደብረጮን ምለው ደብረጮን ባይተሰልፍ ይተሰ ፖፓ ለዛ ለእንብዝ ብልሃልቶ ለስባቲዝም ዳይናስቲ ለዛ ስሮ መንግስት ነው እና፣ ለምንድን ነው ጌታቸው ረዳ ሊያሰናብተው ሊያባረው ይገባል የሚል በተደጋጋሚ ሪከመንድ አድርጌ ነበር። ጀስት የሚያወጣቸው መግለጫዎች ስርዓት አልበኝነት ታያላችሁ። ለምሳሌ ወንጀል ይፈጸማል። ጥይት ተተኮሰ። ለምሳሌ አንድ አስተዳዳሪ ላይ ተተኮሰብኝ እንዲሆን ምናምን ነው፣ በፍጹም አልተተኮሰበትም የሰራዊቱን ስም ለማጥፋት ነው ይላል። ይመጣና ማጣራት ምናምን እኮ እንዳለ ሆነ ከነ ደብረ ጽዮን ቡድን ጋር ክሊክ ያለው የጥቅማ ጥቅም ኔትወርክ ያለው ወጣቶች ላይ ይተኩሳል፣ የለም ሌሎችም በሙሉ ትእዛዞችን አይቀበልም። እና ለምን እዛው ሂዶ ከነ ደብረ ጽዮን ጋር ነው መሆን ያለበት። እና ከዛ ባለፈ ደግሞ ርዕሳ መስተዳደር ሆነ ያንተ ስልጣን ነው የአንተ ስልጣን አይደለም የሚባል ሁኔታ የለም። ይህ አይነት ዲፕ የሚበልጥ ያ ኦሊጌርኪ ነው የሚበልጥ እና ይሄ የነ ጽዮን ቡድን በጉልበት በሀይል ስልጣን እየነጠቀ ወጣቶቹ እየተከላከሉ ነው እንዳልኳቸው ለምሳሌ መቀሌ ከተማ ውስጥ ወደ አዲሃቂ ወደ ዩኒቨርሲቲ ወደ ቢዝነስ የመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አካባቢ ያለው እዛ ያለውን ክፍለ ከተማ እንዲሁ ቴክ ኦቨር ለማድረግ ሞክረው ነበር። ወጣቶች እየተከላከሉ፣ ይሄ እስከ መቼ ይቀጥላል የሚለው እንግዲህ በደንብ መታየት ያለበት ነው። እንግዲህ ሌላው ምናልባት ከዚህ ከኢትዮጵያ ወጣ ብለን ወደ ደቡብ ሱዳን ስንሄድ የደቡብ ሱዳን ሪክ ማቻር በምክትላቸው እና በሳልቫኬር ማያርዲት መካከል ያለው ፍጥጫ እንደቀጠለ ነው። በጣም ከፍተኛ ውጥረት አለ ጁባ ውስጥ። በትናንትናው ፕሮግራሜ ወደ እናንተ አድሬስ ለማድረግ እንደሞከርኩት ወደ ሀያ አካባቢ ጎሳዎች አሉ። የመጀመሪያው ድንካ የሚባለው ነው። ይሄ ወደ ሰላሳአምስት ነጥብ ስምንት ፐርሰንት የሚይዘው የፕሬዚደንቱ የሳልቫኬር ማያርዲት የመጡበት ጎሳ ነው። ሌላው ይሄ ንዌር የሚባለው አስራአምስት ነጥብ ስድስት ፐርሰንት አካባቢ የሳልቫ የ ምሳሁር የሪክ ማቻር የምክትላቸው ነው። ሌሎች አሉ ነሽሉ፣ ካዛንዴ፣ ባሬ፣ ካካዋ፣ ኩኩ፣ ሙሩሌ የሚባሉ ወደ ሀያ አካባቢ ጎሳዎች አሉ። ይህ ይሄ የጎሳ ፍጥጫ ባለበት ሁኔታ ኡጋንዳ፣ የኡጋንዳ ፖፕላር ዲፌንስ ፎርስ የሚባለው ልዩ ኮማንዷቸውን ወደ ጁባ አስገብተዋል። እንግዲህ ይሄ እንደምታዩት ኤርትራ ሱዳን ውስጥ ገብቶ እየተዋጋ ነው። ኢስተርን ባታሊዮን የምስራቅ ሻለቃ የሚባል እያደራጀ ነው። በነገራችን ላይ በዚህ ሰዓት ዛሬም ከሱዳን የተመለመሉ ታጣቂዎችን ሳዋ እያሰለጠነ የራሱን ኢንተረስት ኃይል ይዞ ይገባል። እንግዲህ የዚህ የንዌር ጎሳ ወይ ከሬክ ማቻር ጋር ግንኙነት አላቸው ተብሎ የሚታሙ ኃይሎች ደግሞ እነዚህ ይሄ ዋይት አርሚ የሚባለው በኢትዮጵያ ድንበር በጋምቤላ ድንበር አካባቢ በኢትዮጵያ ድንበር ያለው ማለት ነው። የኑዌርን የእነዛ ደግሞ የኡጋንዳን ሰራዊት መምጣት ኮማንዶ መምጣት እና የጎሳ ቅርጽ ስላለው ለሳልቫ ኪር ማያርዲት ማገዝን እንዴት ነው የሚታይ ቀጠና ሁኔታውን ማየት እጅግ በጣም አስፈላጊ ይመስለኛል። ሀሰን ሼክ መሐመድ በትናንትናው ዕለት ወደ አቡዳቢ ዩናይትድ አረብ ኤሚሬትስ መሄዳቸውን ነግሮያችሁ ነበር። ከመሐመድ ቢንስ ዛይድ ጋር ተገናኝተዋል። እንግዲህ በደህንነት የፋይናንስ በተለይ ለሰራዊቱ የሚከፈል ደሞዝ፣ ዳናብ የሚባል አሜሪካ ያሰለጠኑት ስፔሻል ፎርስ አለ። አሜሪካ ድጋፍ ስታደርግለት ነበር፣ ያ ተቋርጧል። እንግዲህ ለዚያ የሚሆን ስንቅ ትጥቅና የፋይናንስ ድጋፍ ይጠይቃሉ ተብሎ ይታሰባል። ሌላው የሴኪሪቲ ጉዳይ ነው። እስካሁን መረጃዎች በምን ጉዳይ ላይ እንዳወሩ የወጣ ነገር የለም። ዞሮ ዞሮ ከዚህ የሚያልፍ ነገር የለም። የካሽ የፋይናንስ ድጋፍ፣ የሚሊተሪ ድጋፍ እና የድሮን እና የወታደራዊ ድጋፎችን በተለይ እንዲደረግ ጥሪ ይደረጋል ተብሎ ነው የሚታሰበው። በተመሳሳይ ወደ አሜሪካ ስንሄድ እንግዲህ የዩኤስኤይድ ወደ ስድስት ሺህ ሁለት መቶ አካባቢ የተለያዩ ታስኮችን ለምሳሌ ውሃ፣ ጤና፣ ትምህርት፣ ኤልጂቢቲኪዩ ምናምን እያለ ወደ 6200 የተለያዩ ተግባራትን ይሰራ የነበረው 5200 እንዲቆረጥ እንዲዘጋ ተደርጎ አንድ ሺህ ብቻ በተለይ እነዚህ የተወሰኑት የጤና ምርምሮች ላይ እነዛ ብቻ እንዲቀጥሉ እና ያም ደግሞ በስቴት ዲፓርትመንት ውስጥ ሆኖ እንዲቀጥል ማርኮ ሩቢዮ አሜሪካ የአሜሪካ መንግስት ወስኗል። በክሩስክ ግዛት የዩክሬን ጦር በከፍተኛ ደረጃ ተከቦ እጅ እንዲሰጥ እየተጠየቀ ገሚሱም እጅ እየሰጠ እንደሆነ ነው መረጃዎች እየወጡ ያሉት። በነገራችን ላይ ዩክሬን የድሮን ማዕበል በሚባል ደረጃ በሩሲያ ላይ ጥቃት ፈጽሟል። መነሻውን ዩክሬን ያደረገ ነው የሚባልም የሳይበር አታክ በቀድሞው ትዊተር በአሁኑ ኤክስ ላይ ተፈጽሟል። ብዙዎቻችሁ ትዊተር ላይ የምትጠቀሙ ችግሮችን ታያላችሁ። አክሰስ የለህም፣ ዳውንሎድ ማድረጋችንም፣ ወዘተረፈ የሚሉ እነዚህ ጉዳዮች አሉ። እንግዲህ ምናልባት ከዚህ ከመካከለኛው ምስራቅ ጋር ተያይዘው በኢትዮጵያና በኤርትራ ጦርነት መካከል ሌት ጦርነቱ ቢነሳ ማን ከማን ጋር ይሆናል የሚል የኃይል አሰላለፎች እየወጡ ያሉ ጉዳዮች አሉ። ለምሳሌ ግብፅ፣ ሳውዲ አረቢያና ኢራን ከኤርትራ ጎን ይሆናሉ የሚል እየወጣ ያለ አለ። እስራኤል፣ ዩናይትድ አረብ ኤሚሬት እነኚህ ከኢትዮጵያ ጎን ይሆናሉ። ሌሎች ደግሞ የኃይል በለሆሳስ ያልፋሉ የሚል የተቀመጠ ነገር አለ። እኔ ደፍነት ልይ ብዙ ማሳያዎችን አስፈላጊ ከሆነ ብዙ ፋክተር አናሊሲስ መስራት እንችላለን። ምናልባት ምናልባት ግብፅ ከኤርትራ ጎን ሊቆም ይችላል። ሳውዲ አረቢያ ግን በፍጹም ከኤርትራ ጎን ይቆማል የሚል እምነት የለኝም። ሳውዲ አረቢያም አሰብ ላይ ፔኒ አንድ ሳንቲም ኢንቨስት ያደርጋል የሚል እምነት የለኝም። በዝርዝር ምን ማለት ነው? እነዚህን ማሳያ የሚባለውን ነገር በደንብ የምናየው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንክ ዩ።